ቀዳሚ ወደ ማድርገው የአገር ውስጥ መረጃ ነው ማርፈው የሴካፋ ውድድር ነው የምናገኘው። በቅድሚያ እንግዲህ በአዲስ አበባና ድሬዳዋ ከተሞች ላይ እየተከናወነ የሚገኘው የከ17 ዓመት በታች የሴካፋ ዞን የአፍሪካ ዋንጫ ማጣሪያ ጨዋታዎችን ነው የምንመለከተው። በዚህ ምድብ ላይ በተለይ አዲስ አበባ ላይ እየተከናወነ ባለው የኢትዮጵያ በምትገኝበት ምድብ ላይ ዛሬ የምድቡ የመጨረሻ ጨዋታዎች የሚከናወኑ ነው የሚሆነው። ዛሬ እንግዲህ በአዲስ አበባ በቢቂላ ስቴዲየም የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከኬንያ አቻው ጋር የሚያደርጉ ጨዋታ ይጠበቃል። የኢትዮጵያ ብሔራዊ ቡድን እንግዲህ ወደ ቀጣዩ ዙር ወይም ደግሞ ወደ ቀጣዩ ዙር ማለ ይታወቃል። ዛሬ ደግሞ የምድቡን የመጨረሻ ጨዋታ የሚያደርግ ነው የሚሆነው። እንግዲህ ታዳጊ ወጣቶቹ በተለይም ደግሞ ባለፉት ሶስት ያደርጓቸውን ሶስት ጨዋታዎች በሁለቱ አሸንፎ በአንዱ ደግሞ አቻ ተለያይተው በአጠቃላይ በሰባት ነጥብ ከምድቡ እንግዲህ አንድ ቀሪ ጨዋታ እያላቸው ወደ ቀጣዩ ዙር ማለፋቸው ይታወቃል። የኬንያ ብሔራዊ ቡድን በተመሳሳይ ማለፉ አይዘነጋም። እንግዲህ የምድቡ የበላይ ሆኖ ለማጠናቀቅ የሚያደርጉት ጨዋታ በመሆኑ ዛሬ የሚጠበቅ ነው የሚሆነው። ይህ ጨዋታ እንግዲህ ቀን አስር ሰዓት ላይ የሚደረግ ነው የሚሆነው የኢትዮጵያ ብሔራዊ ቡድን በአሜሪካዊ አሰልጣኝ እንግዲህ ቤንጃሚን ዚመር እየተመራ ጥሮ የሚባል የጨዋታ እንቅስቃሴ የጨዋታ ፍሰት እያሳየን ወይም ባለፉት ሶስት ጨዋታዎች ላይ እየተመለከትን እያሳየን ይገኛል። ዛሬም እንግዲህ ከኬንያ አቻው ጋር ጠንካራ የሚባል ብሔራዊ ቡድን እንደሆነ ይታወቃል። የኬንያ ብሔራዊ ቡድን ከዚህ ጋር እንግዲህ ዛሬ ጨዋታውን የሚያደርግ ነው የሚሆነው የኢትዮጵያ ብሔራዊ ቡድን ስለሆነም ዛሬ አስር ሰዓት ላይ በአበበ ቢቂላ ስታዲየም የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው እንግዲህ ከኢትዮጵያ ብሔራዊ ቡድንና ከኬንያ ጨዋታ ቀደም ብሎ ሰባት ሰዓት ላይ አንድ ጨዋታ ይከናወናል። በተለይም ደግሞ ደቡብ ሱዳንና የሩዋንዳ ጨዋታቸው የሚያደርጉ ጨዋታ የሚጠበቅ ነው። ይህ ጨዋታ ሰባት ሰዓት ላይ ይደረጋል። ሌላው በሴካፋ ዞን እየተከናወነ ካሉ ጨዋታዎች መካከል በድሬዳዋ ከተማ የሚደረገው ጨዋታ ነው። በድሬዳዋ ጨዋታ ላይ እንግዲህ አስር ሀገራት በሚሳተፉበት በዚህ ውድድር ላይ ድሬዳዋ ላይ ዛሬ ሁለት ጨዋታ ነው የሚከናወነው ቀን አስር ሰዓት ላይ ሱዳን ከቡሩንዲና ጅቡቲ ከዩጋንዳ የሚያደርጓቸው ጨዋታዎች የሚጠበቁ ናቸው የሚሆነው በተለይ ታንዛኒያ ሱዳን፣ እና የኡጋንዳ ተጋጣሚዎች በጣም ጠንካራ ናቸው። እንዲሁም ደግሞ በአንጻሩ ሱዳንና የጅቡቲ ብሔራዊ ቡድኖች በሰፊ ግብ ልዩነቶች በተጋጣሚዎቻቸው እንደተሸነፉ እናስታውሳለን። ዛሬ እንግዲህ የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የምድብ የመጨረሻ ጨዋታዎች የሚከናወኑ ነው የሚሆነው። አንደኛና ሁለተኛ ሆኖ በየምድቦቻቸው ያለፉ ሀገራት ደግሞ በቀጣይ የጥሎ ማለፍ የግማሽ ፍጻሜ ጨዋታቸውን ወደ ግማሽ ፍጻሜ ለማለፍ የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ሌላው ከሀገር ውስጥ ከያዝናቸው መረጃዎች መካከል የሲቢኢ የኢትዮጵያ ፕሪሚየር ሊግ ነው የሚናገኘው። የሲቢኢ የኢትዮጵያ ፕሪሚየር ሊግ ትላንትና በሰባተኛ ሳምንት ተጀምሯል። ትላንት ከተከናወኑ ጨዋታዎች መካከል እንግዲህ ሁሉም ማለት ይቻላል በመሸናነፍ የተጠናቀቁ ጨዋታዎች ናቸው። ትላንት በትላንትናው ጨዋታ ላይ ወላይታ ዲቻ የውድድር አመቱን የመጀመሪያ ድሎ ነው ማስመዝገብ የቻለው። አሰልጣኝ አሰናብቶ እንግዲህ ጨዋታውን ያደረገው ወላይታ ዲቻ ወልዋላ ዲግራት ዩኒቨርሲቲን ሁለት ለአንድ በማሸነፍ ወሳኝ ሶስት ነጥብ አሳክቷል። ወላይ ታዲቻ የመጀመሪያ ድሉን ባስመዘገበ ጨዋታ ደግሞ ክፍሌ ክፍሌና ቅዱስ ቄልቆስ ክቦቹን ያስቆጠሩ ተጫዋቾች ናቸው። ፍቃዱ መኮንን ወልዋሏ ዲግራት ዩኒቨርሲቲን ከሽንፈት ያልታደገችን ግብ ማስቆጠር የቻለ ተጫዋች ነው። እንግዲህ በአሁንም ወልዋሏ ዲግራት ዩኒቨርሲቲ በሲቪ የኢትዮጵያ ፕሪሚየር ሊግ ላይ አንድም ጨዋታ ካልተሸነፉ ክለቦች መካከል አንዱ ከሆኑት መካከል ወልዋሎ አዲግራት ዩኒቨርሲቲ አንዱ ሆናል። ትላንትና ወላይታ ዲቻ ግን ይህንን ታሪኩን የቀለበሰበትን ውጤት ነበረ ያስመዘገበው። ወላይታ ዲቻን እንግዲህ ወልዋሎ አዲግራት ዩኒቨርሲቲ ሁለት ለአንድ በማሸነፍ አዲስ አበባ ስታዲየም ላይ ይህ ጨዋታ የተከናውኗል። ሌላው ሀዋሳ ዩኒቨርሲቲ ስታዲየም ላይ የተከናውኑ ሁለት ጨዋታዎች ነበሩ። በዚህ መሰረት እንግዲህ አዳማ ከተማና ነገሌ አርሲ ወሳኝ ሶስት ነጥቦችን በማስመዝገብ ተጋጣሚዎቻቸውን አሸንፈዋል። ባህርዳር ከተማና አዳማ ከተማን ያገናኘው ጨዋታ በምንመለከትበት ሰዓት ይህ ጨዋታ ዘጠኝ ሰዓት ላይ ነው የተደረገው። በሐዋሳ ዩኒቨርሲቲ ስታዲየም ጨዋታው ተደርጓል። እንግዲህ በአዳማ ከተማ ወሳኝ ሶስት ነጥብ ያስመዘገበበትን አንድ ለዜሮ በሆነ ውጤት አሸንፏል። ባህርዳር ከተማን አዳማ ከተማ እንግዲህ ሰባ አምስተኛው ደቂቃ ላይ አቡበከር ሳኒ ባስቆጠራት ብቸኛ ግብ ነው እንግዲህ ባህርዳር ከተማን ማሸነፍ የቻለው። ባህርዳር ከተማ ባለፉ ጨዋታዎች ውጤት እየቀናው አይደለም። ስለሆነም እንግዲህ ትላንትና በአዳማ ከተማ ሽንፈት አስተናግዷል። ተከታታይ ጨዋታዎች ላይ ነጥብ እየጣለ መምጣቱ አይዘነጋም። ባህርዳር ከተማ በትላንትናው ጨዋታ እንግዲህ ዘጠኝ ሰዓት ላይ ያደረገውን ጨዋታ ሽንፈት አስተናግዷል። የውድድር ዓመቱን ሶስተኛ ድል ያስመዘገበው አዳማ ከተማ በአጠቃላይ ከነጥቡን 12 በማድረስ እንግዲህ ስድስተኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው ባህር ዳር አሸንፎ እንግዲህ ወሳኝ ነጥቦ ወይም ደግሞ ሁለተኛ ደረጃ ላይ መቀመጥ የሚችልበትን ውጤት ነው ትናንትና ማስመዝገብ የተሳ ነው። ሌላው 12 ሰዓት ላይ የተከናወነው ጨዋታ የኢትዮጵያ መድንና ነገሌ አርሲ ሁለቱ ክለቦች ከአንድ ዓመት በፊት ወይም ደግሞ 2016 ላይ በከፍተኛ ሊጉ ጠንካራ ተፎካካሪ የነበሩ ክለቦች እንደሆኑ ይታወቃል። ሁለቱም ክለቦች ስለሆነ እንግዲህ ኢትዮጵያ መድን የአምና ሻምፒዮን እንደነበረ ይታወቃል። በዚህ ዓመትም ጠንካራ የሚባል ጥሩ የሚባል የጨዋታ ፍሰሳ ሳይተው ነበረ ትናንትና ነገሌ አርሲ አንድ ለዜሮ በሆነ ውጤት አሸንፏል። ተቀይሮ የገባው ምስጋናው መላኩ ደግሞ ወሳኙዋን ግብ ለነገሌ አርሲ ያስቆጠረ ተጫዋች ነው። ነገሌ አርሲዎች ከሁለት መራ ግብሮች ወይም በፊት እንግዲህ ከሁለት መራ ግብሮች በፊት ወራጅ ቀጠናዎች የነበረ ክለብ እንደሆነ ይታወቃል። እንግዲህ በተከታታይ ያስመዘገባቸው ውጤቶቹ ግን ከወራጅ ቀጠና ወጥቶ አሁን ላይ ወደ ፉክክሩ ውስጥ ወይም ደግሞ የሊጉ አጋማሽ ላይ የተቀመጠበትን የደረጃ ሰንጠረዥ አጋማሽ ላይ የተቀመጠበትን ውጤት ነው ትላንትና ማስመዝገብ የቻለው ኢትዮጵያ መድንን አንድ ለዜሮ በማሸነፍ ማለት ነው። ዘጠኝ ነጥቦችን ሰብስበው አስረኛ ደረጃ ላይ የተቀመጠበት ውጤት ነው። እንግዲህ ኢትዮጵያ መድን አሁንም ወደ ውጤት መመለስ አልቻለም። የሊጉ መርሃ ግብሮች ዛሬ ቀጥሎ ይከናወናሉ። መቻል ከሲዳማ ቡና የሚያደርጉ ጨዋታ ይጠበቃል። ሁለቱም ክለቦች እንግዲህ አሸንፈው ያለው የሊጉን መሪነት ለማጠናከር የሚያደርጉ ጨዋታ ከመሆኑ ጋር ተያይዞ በብዙ መልኩ የሚጠበቅ ነው የሚሆነው። ሲዳማ ቡና በዚህ ዓመት አጀማመሩ መልካም የሚባል ነው። ስለሆነም ዛሬ ከመቻል ጋር የሚያደርገውን ጨዋታ ማሸነፍ የሚችል ከሆነ መሪነቱን አጠናክሮ የሚሄድበት እድል አለ። ሀዋሳ ከተማም ከፋሲል ከነማ ሌላው ዛሬ የሚደረግ መርሃ ግብር ነው። ቅዱስ ጊዮርጊስ ከኢትዮ ኤሌክትሪክና ሸገር ከተማ ከኢትዮጵያ ቡና ዛሬ የሚደረጉ የሰባተኛ ሳምንት የሲቢኢ የኢትዮጵያ ፕሪምየር ሊግ ጨዋታዎች ናቸው። ወደ ሴቶች ፕሪምየር ሊግ ስናመራ በስምንተኛ ሳምንት የኢትዮጵያ ሴቶች ፕሪምየር ሊግ ትናንት ሶስት ያክል ጨዋታዎች ተደርገው ነበረ። በተለይ ሶስት ድሬዳዋ ከተማ፣ አዳማ ከተማና ይርጋ ጨፌ ደግሞ ተጋጣሚዎቻቸውን አሸንፈዋል። ከአርባ ምንጭ ከተማ ጋር የተጫወተው ድሬዳ ከተማ ሁለት ለአንድ በሆነ ውጤት አሸንፈዋል። ፊርማ የከበደና ዝናሽ ሰለሞን ደግሞ የድሬዳዋ ከተማን ማሸነፊያ ግቦች ያስቆጠሩ ተጫዋቾች ናቸው። መድኃኒት አለሙ የአርባ ምንጭን ከሽንፈት ያልታደገች ኳስ ከመረብ አሳርፋለች። ቀን ሰባ ሰዓት ላይ የተካሄደው የሌላው ጨዋታ የአዳማ ከተማና ልደታ ክፍለ ከተማ ጨዋታ በተመሳሳይ በአዳማ ከተማ ሁለት ለአንድ አሸናፊነት ነው የተጠናቀቀው። ምስር ኢብራሂምና ሰርካለም ሻፊ ደግሞ በራሷ መረብ ላይ ያስቆጠረቻቸው ግቦች አዳማ ከተማን ወሳኝ ሶስት ነጥብ እንዲያገኙ አስችላለች። ቃል ኪዳን ጥላውን በፍጹም ቅጣት ምት ለልደታ ክፍለ ከተማ ግባ አስቆጥራ ነበረ፣ ነገር ግን ከመሸነፍ አላዳነችም። የሁለቱ ማሳ ማሳረጊያ ጨዋታ የነበረው የእለቱ ማሳረጊያ ጨዋታ የነበረው ደግሞ ቀንዘ ጤሳ ላይ የተከናወነው ነበር። አዲስ አበባ ከተማን ከይርጋ ጨፌ ያገናኘው ጨዋታ በይርጋ ጨፌ ቡና አንድ ለ0 አሸናፊነት ተጠናቋል። አዲስ ዘመን ደግሞ ብቸኛዋን ግብ ያስቆጠረ ተጫዋች ነው። ዛሬ አንድ መራ ግብር ይከናወናል። በኢትዮጵያ ሴቶች ፕሪሚየር ሊግ 8ኛ ሳምንት ላይ ባህር ዳር ከተማ ከቦሌ ክፍለ ከተማ የሚያደርጉት ጨዋታ የሚደረግ ነው የሚሆነው። ነገም በተመሳሳይ መቻልና ኢትዮጵያ ንግድ ባንክ የሚያደርጉት ጨዋታ በብዙ መልኩ ይጠ ይጠብቃል የኢትዮጵያ ንግድ ባንክ በተከታታይ የኢትዮጵያ ሴቶች ፕሪሚየር ሊግን ሻምፒዮን መሆኑ ይታወቃል። ዘንድሮም እንግዲህ ከካፍ ሻምፒዮንስ ሊግ የምድብ ማጣሪያ ጨዋታዎች በኋላ ተመልሶ ጨዋታዎችን በማድረግ እንግዲህ ወደ መሪዎቹ ተርታ የገባበትን ውጤት እያስመዘገበ ነው የሚገኘው። ነገም እንግዲህ ከመቻል ጋር የሚያደርገው ጨዋታ ሌላው በሳምንቱ የሚጠበቅ መርሃ ግብር ነው። እንግዲህ የአገር ውስጥ መረጃዎችን እዚህ ገታ ላድርግና የአውሮፓ ሻምፒዮንስ ሊግ መረጃዎችን ላስቀድምና፣ ከአውሮፓ ሻምፒዮንስ ሊግ ትናንት ምሽት እንግዲህ ዘጠኝ ያክል ጨዋታዎች ተደርገው ነበረ። ትናንት ከተከናወኑ ጨዋታዎች መካከል ያልተጠበቁ ውጤቶች ተመዝግበውበታል። በተለይ ማንቸስተር ሲቲ የተሸነፈበት፣ ባርሴሎናም ከሜዳው ውጪ በስታንፎርድ ብሪጅ በቼልሲ የተሸነፈበትን ውጤት ነበር ያስመዘገበው። ጁቬንቱስና ናፖሊ የጣሊያን ክለቦቹ ድል የቀናቸውን ውጤት ነው ያስመዘገቡት። ማንቸስተር ሲቲና ባየር ሌቨርኩሰን ያደረጉትን ጨዋታ በምንመለከትበት ሰዓት ይህ ጨዋታ በኢ ሲሳድ ነበር የተደረገው። ለአሰልጣኝ ፔፕ ጋርዲዮላ አንድ መቶኛ የሻምፒዮንስ ሊግ ጨዋታ ነበረ። እንደምናስታውሰው ከሳምንታት በፊት በአንድ ሺኛ የክለብ ጨዋታውን አድርጎ ነበረ አሰልጣኝ ፔፕ ጋርዲዮላ፣ ያንን ጨዋታ በድል ነበር ያጠናቀቀው። ትናንትና ግን አንድ መቶኛ ጨዋታውን በሽንፈት ደምድመዋል ማለት ይቻላል። የአውሮፓ ሻምፒዮንስ ሊግ ጨዋታውን በትላንትናው ጨዋታ ባየር ሊቨርኩሰን የጀርመኑ ባየር ሊቨርኩሰን ሁለት ለዜሮ ባሸነፍበት ጨዋታ አሊያንድሮ ገሬማልዶ እና ፒተር ሹሼክ የግቦቹን ባለቤቶች ናቸው። ቸው። ፔፕ ጋርዲዮላ እንግዲህ በኒውካስል ጋር በደረሰበት የሁለት ለአንድ ሽንፈት በኋላ አስር ያክል ተጫዋቾችን ቀይረው ነበር ወደ ሜዳ የገቡት። እኒህ ተጫዋቾች ግን አሁንም ለቡድኑ ውጤታማ ማድረግ አልቻሉም። በብዙ መልኩም የተጫዋዊ አሰልጣኙ የቅያሪ ሁኔታ ወይም ደግሞ አስር ተጫዋቾችን ቀይረው ወደ ሜዳ መግባታቸው በብዙ መልኩ እያስተቸው ነው የሚገኘው። ስለሆነም እንግዲህ አሁንም ከዓለም አቀፍ እረፍት በኋላ ማንቸስተር ሲቲ በጥሩ ፔስ ወይም ደግሞ በጥሩ የማሸነፍ ስነ ልቦና ወደ ሜዳ እንመለሳለን ሲሉ እንደነበረ እናስታውሳለን አሰልጣኝ ፔፕ ጋርዲዮላ ነገር ግን በተከታታይ ሁለት ጨዋታዎችን የተሸነፉበትን ውጤት አስመዝግቧል ከሲቲ በትላንትናው ጨዋታ ላይ 55 ያክል 55 በመቶ የኳስ ቁጥጥር በላይነት ነበረው። በተመሳሳይ 19 ሙከራዎችን ተጋጣሚው ላይ አድርጎ ነበረ። ሰባቱ ኢላማቸውን የጠበቁ ቢሆንም ኳስና መረብ ግን ወደ ግብነት የተቀየሩ አልነበሩም። በአጠቃላይ በሲቲ በትላንትናው ጨዋታ ላይ የመጀመሪያ ሽንፈቱ ነው። በአውሮፓ ሻምፒዮንስ ሊግ በአጠቃላይ ሶስት ጨዋታዎችን አሸንፎ ነበረ፣ በአንዱ አቻ ተለያየ። በትላንትናው ጨዋታ ደግሞ ተሸንፎ ሊጉን እንግዲህ መምራት የሚችልበትን እድል ነበረ። በተለይ ዛሬ አርሰናልና ባየር ሙኒክ በኋላ በምንመለከትበት የመረጃ መሰረት ላይ ዛሬ አርሰናልና ባየር ሙኒክ የሚያደርጉ ጨዋታ ላይ ወይ አቻ ቢላዩ መሸናነፍ የሚገጥማቸው በፊት ማንቸስተር ሲቲ ትላንትና ጨዋታው ማሸነፍ የሚችልበት እድል ቢኖር ነጥቡን ከ13 በማድረስ የሊጉን መሪነት ሁለቱ ክለቦች ዛሬ እስኪጫወቱ ድረስ መምራት የሚችልበት እድል ነበረ። ትላንትና በባይር ሊቨርኩሰን ተሸንፎ ያጣው ባየር ሊቨርኩሰን በ8 ነጥብ 13ኛ ደረጃ ላይ ይገኛል። ማንቸስተር ሲቲ ደግሞ በ6 ነጥብ በ10 ነጥብ 6ኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው። ሌላው ያልተጠበቁ ውጤቶች ከተመዘገቡበት ጨዋታ መካከል የባርሴሎና ወደ ስታንፎርድ ብሪጅ ወደ እንግሊዝ ተጉዞ ከቸልሲ ጋር ያደረገው ጨዋታ ነበረ። በስታንፎርድ ብሪጅ በተደረገው ጨዋታ ባርሴሎና ሶስት ለዜሮ በሆነ ውጤት ተሸንፏል። ይህ ጨዋታ በጣም አስገራሚ ከሚያደርጉት መካከል አንዱ በተለይ ሁለቱ የብራዚላውያን በብዙ መልኩ ጨዋታ ላ ይጠበቁ ነበር ላሚን ያማል ና ኢስቴባዎ ሁለቱም 18 ዓመታቸው ላይ የሚገኙ ተጫዋቾች ከመሆናቸው ጋር ተያይዞ በብዙ መልኩ የሚዲያው አጀንዳ ነበሩ ከጨዋታው በፊት። ነገር ግን ላሚን ያማል ግቦችን ያስቆጥራል የሚሉ በርካታ መላመቶ ሲደረስ ሲሰጡት ነበረ። ነገር ግን ትላንትና ለአሚኒያማል ከጨዋታ ውጭ ሆኖ ኤስቴባዋ ግን ባለፉት ተከታታይ ጨዋታዎች ግብ ከማስቆጠሩም በላይ ለብሔራዊ ቡድኑም ለብራዚል ብሔራዊ ቡድኑም ግብ ማስቆጠሩ እናስታውሳለን። በወዳጅነት ጨዋታዎች ላይ ትላንትና እንግዲህ ለቼልሲ ወሳኝነቱን ያስቆጠረበትን ውጤት ነው ያስመዘገበው። ጁልኮንዴ በራሱ መረብ ላይ የቼልሲን ግብ አስቆጥሯል። መጀመሪያ ላይ ኤስቴባዋ ና ሊያም ዴላፕ ደግሞ ቀሪዎችን ኳሶች አመሻሽተዋል። ለሁለቱ ግቦች መቆጠር ሪስ ጀምስ ና ኤንዞ ፈርናንዴዝ ወሳኝ ተቀባይነቱን በምሽቱ ጨዋታ ላይ አሳይተዋል። በቻምፒዮንስ ሊጉ እንግዲህ ሶስተኛ ድሉን ነው ቼልሲ ማስመዝገብ የቻለው። ባርሴሎና ደግሞ የቻምፒዮንስ ሊጉን ሁለተኛ ሽንፈት አስተናግዷል። በአጠቃላይ እንግዲህ ሁለተኛ ሽንፈቱን ባስተናገደበት ጨዋታ ብራዚሊያዊ ስቴባው እንግዲህ በወሳኝ ኩኖ አምሽቷል። በአጠቃላይ ቼልሲ እንግዲህ ብዙም ግምቶች አልተሰጡትም በዚህ የውድድር አመት ላይ ትናንትና እንግዲህ አስመስክሯል ማለት ይቻላል። ባለፉት ሶስት አመታት የቼልሲ ስብስብ ከአንድ ነጥብ አምስት ቢሊዮን ፓውንድ የሆኑ ስብስብ ነበረው። ስለሆነም እንግዲህ ትላንትና ግምቶችን ሳይሰጠው በፕሪምየር ሊጉ አሁን ከአርሰናል በስድስት ነጥቦች አንሶ ሁለተኛ ደረጃ ላይ የተቀመጠ ክለብ እንደሆኑ ይታወቃል። በአውሮፓ ሻምፒዮንስ ሊግን በተመሳሳይ አምስተኛ ደረጃ ላይ የተቀመጠበትን ውጤት ነው ያስመዘገበው። ስለሆነ እንግዲህ ቼልሲ በሁሉም ሊጎች ማለት ይቻላል ጥሩ የሚባል የውድድር ዓመትን እያሳለፈ ነው የሚገኘው። ኒውካስትል ና ማርስ ያደረጉትን ጨዋታ በምንመለከትበት ሰዓት ወደ ፈረንሳይ ተጉዞ ከማርሴይ ጋር የተጫወተው ኒውካስል ዩናይትድ እንግዲህ በስድስተኛው ደቂቃ ላይ ሃርቬ ባርነስ ባስቆጠራት የስድስተኛ ደቂቃ ግብ መሪ ሆኖ ነበረ። ነገር ግን በነፃ ዝውውር ከሳውዲ አረቢያ ከሳውዲ ፕሮሊጉ ክለብ አልቃዲሲያ ወደ ማርሴይ በነፃ ዝውውር የተቀላቀለው የቀድሞ የአርሴናል ኮከብ ኦባሚያንግ ሁለት ግቦችን አስቆጥሯል። ይህ ተጫዋች እንግዲህ በአርባ ስድስተኛው ና በአምሳኛው ደቂቃ በአራት ደቂቃዎች ልዩነት ባስቆጠራቸው ሁለት ግቦች ማርሴይ ሁለት ለአንድ ኒውካስል ዩናይትድን አሸንፎ ደረጃውን ያሻሻለበትን ውጤት ነው ያስመዘገበው። የ36 ዓመቱ የኦባሚያንግ እንግዲህ ጥሩ ምሽትን አሳልፏል ማለት ይቻላል። በነጻ ዝውውር ክለቡን ከተቀላቀለ በኋላ ለማርሴ ጥሩ የሚባል አገልግሎት እየሰጠ ነው የሚገኘው። አሰልጣኝ ኤዲሃው እንግዲህ ከሜዳቸው ውጪ አሁንም ወደ አሸናፊነት መመለስ አልቻሉም። ውጤቱን ተከትሎ ኒውካስትል አንድ በነበረበት ስምንተኛ ደረጃ ላይ ተቀምጧል። ማርሴ ደግሞ ከወራጅ ቀጠና የወጣበትን ውጤታ ነው ያስመዘገበው በስድስት ነጥቦች 19ኛ ደረጃ ላይ የተቀመጠበት ውጤት ሆኗል። ሌሎች የአውሮፓ ሻምፒዮንስ ሊግ ውጤቶችን በምንመለከትበት ሰዓት አያክስ አሁንም ወደ ውጤት ያልተመለሰበትን ውጤት ነው ትናንትና ያስመዘገበው ወደ አሸናፊነት መመለስ አልቻለም። የሆላንዱ አያክስ እንግዲህ በአለፉት ዘመናት እንግዲህ በእግር ኳስ በክለቡ ታሪክ በርካታ የዓለማችን ከዋክብት ተጫዋቾችን በማፍራት የሚታወቅ ስብስብ እንደሆኑ ይታወቃል። በተለይ አክስ አካዳሚ እንዲሁም ደግሞ ክለቡ ወጣት ተጫዋቾችን በማፍራት የሚታወቅ ነበረ። ነገር ግን የዘንድሮው የክለቡ ጉዞ ጥሩ የሚባል አይደለም። ጥሩ የሚባል ካለመሆኑ ጋር ተያይዞ በአውሮፓ ሻምፒዮንስ ሊግ አንድም ጨዋታ አላሸነፈም። አምስተኛ ሽንፈቱን ትላንትና አስተናግዷል። በሜዳውና ደጋፊው ፊት በቤኔፊካ ሁለት ለዜሮ ተሸንፏል። በተለይ ጋላታ ጋላታሳራይን ከለቀቀ አሰልጣኝ ሆዜ ሞሪኖን የቀጠረው ቤኔፊካ ትላንትና የመጀመሪያ ሻምፒዮንስ ሊጉን አድርጎ እንግዲህ ወሳኝ ሶስት ነጥብ ያሳካበትን ውጤት ነው አስመዝግቧል። ከስፔኑ ቢያራል ጋር የተጫወተው ቦሩሺያ ዶርትሙንድን በሰፊ ግብ ረቷል። በሲግናል ኢዱና ፓርክ በተደረገው ጨዋታ አራት ለዜሮ ነው መርታት የቻለው። ሴሩ ጉራሲ ሁለት ግቦችን አስቆጥሯል። ካሪም እና ዳንኤል ሴቨንሴን የቀሪዎችን ግቦች ያስቆጠሩ ተጫዋቾች ናቸው። ቦሩሺያ ዶርትሙንድ በአስር ነጥብ አራተኛ ደረጃ ላይ ተቀምጧል። በሌላ በኩል ደግሞ ከሜዳው ውጭ ውጪ የተጓዞ ጨዋታውን ያደረገው ጁቬንቱስ ቦዶ ግሊመንትን ሶስት ለሁለት አሸንፎ ተመልሷል። የሴር ኤው ናፖሊም በሜዳው ካራባ ግን ሁለት ለዜሮ ሲረታ ጋላታ ሳራይ ደግሞ ዩኒየን ሴንት ጊሊሶንን አንድ ለዜሮ አሸንፏል። አብዛኞቹ ትናንት የተደረጉ ዘጠኙ ጨዋታዎች ማለት ይቻላል። ከስምንቱ በመሸናነፍ የተጠናቀቁ ሲሆን ስላቪያ ፕራና አትሌቲክ ቢልባው ያደረጉ ጨዋታ ነው ግብ ሳይቆጠርበት ባአቻ ውጤት የተጠናቀቀው። ስምንቱ ጨዋታዎች ተሸናንፎ ተጠናቋል። በአቻ ውጤት የተጠናቀቀ መራግብር ነው ማለት ይቻላል። ትናንት ከተከናወኑ ውጤቶች ባሻገር ደግሞ ዛሬም ዘጠኝ ያክል የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች ይከናወናሉ። ዛሬ ከሚደረጉ ጨዋታዎች መካከል አርሰናል ከባየር ሙኒክ የሚያደርጉት ጨዋታ በብዙ መልኩ የሚጠበቅ ነው የሚሆነው። ዛሬ ባየር ሙኒክና አርሰናል ለአስራ አምስተኛ ጊዜ የሚገናኙበት ጨዋታ ነው የሚሆነው። እንግዲህ ከዚህ በፊት ከተደረጉት አስራ አራት ያክል ጨዋታዎች እንግዲህ ባለፉት አምስት ጨዋታዎች አርሰናል ባየር ሙኒክን አሸንፎ አያውቅም። ከ2015 በኋላ እንግዲህ ባርሴሎና አርሰናል ባየር ሙኒክን 2 ለ0 ካሸነፈ 2015 በኋላ የመጀመሪያ ድሉን ለማስመዝገብ እንግዲህ ዛሬ በኤምሬት ስታዲየም ከባየር ሙኒክ ጋር የሚያደርገው ጨዋታ በብዙ መልኩ የሚጠበቅ ነው የሚሆነው። ባለፉት አምስት ጨዋታዎች ላይ ማሸነፍ አልቻሉም። በአንዱ ጨዋታ ብቻ ነው ከባየር ሙኒክ ጋር ያደርጋቸውን ጨዋታ አቻ የተለያየው። በዚህ ውድድር ዓመት አንድ ጨዋታ አልተሸነፈም። ሁለቱም ክለቦች በአንድም ጨዋታ አልተሸነፉም በኩል ነጥቦች እየመሩ እንግዲህ ምናልባት ወደ ቀጣዩ ዞር ማለፍ የሚችሉበት እድል ይኖራል ማለት ነው። የጀርመኑ ክለብን በተመሳሳይ 12 ነጥቦችን ይዞ የሊጉ የደረጃ ሰንጠረዥ ላይ የሚገኝ ክለብ ከመሆኑ ጋር ተያይዞ በብዙ መልኩ ጨዋታቸውን የሚያደርጉ ነው የሚሆነው። አርሰናል በፕሪሚየር ሊጉ በሰሜን ለንደን ደርቢ ቶተናምን አሸንፎ በጥሩ መነቃቃት ላይ የሚገኝ ከመሆኑ ጋር ተያይዞ ዛሬ የሚደረገው ጨዋታ የሚጠበቅ ነው የሚሆነው። ምናልባት ዛሬም የሚደረጉ ጨዋታዎች የሚጠበቅ ነው የሚሆነው። ሌላው በአውሮፓ ሻምፒዮንስ ሊግ የሚጠበቁ ጨዋታዎች መካከል የአውሮፓ ሻምፒዮኖችን ክለቦችን ወይም ደግሞ ፒኤስጂና ቶትናምን የሚያገናኙ ጨዋታ የሚጠበቅ ነው የሚሆነው። ሁለቱ ክለቦች በሲግናል ኢዱና ፓርክ ፒኤስጂና ቶትናም የሚያደረጉ ጨዋታ በሲግናል ኢዱና ፓርክ የሚያደረጉ ጨዋታ ይጠበቃል። በፓርክ ደ ፕሬንስ ነው የሚያደረጉ ጨዋታ በዝርዝር ወደምንመለከትበት ጉዳይ ስናመራ በእግር ኳስ ሳይጠበቁ ስኬታማ ከሆኑ ብሔራዊ ቡድኖች መካከል ውስጥ ይገኛል፣ የዴንማርክ ብሔራዊ ቡድን። የ1992ቱ የአውሮፓ ዋንጫ አሸናፊው የዴንማርክ ብሔራዊ ቡድን ከዋክብቶቿን ሰዓት ይዞ ከመዝናኛ ስፍራ በጠራቻቸው ተጫዋቾች ለተሳትፎ ብታቀናም ትልቅ ቡድኖች በመርታት በታሪኳ ትልቁ ስኬቷን አስመዝግባለች። አብርሃም አድማሱ የዴንማርክን የወቅቱን ጉዞ መለስ ብሎ ያስታውሰናል። የቀድሞዋ ሶቪየት ሕብረት አገሪቱን ከ30 ዓመታት በላይ ከመሩት ከጆሴፕ ብሮዝ ቲቶ ሞት በኋላ ያስተናገደችው የእርስ በርስ ግጭት አገሪቱ በትልቁ ተጠብቃበት ከነበረው የአውሮፓ ዋንጫ ውጪ እንድትሆን አደረጋት። በስምንት ምድብ ተከፍሎ 33 ሀገራት ለ1992 ስዊድን የአውሮፓ ዋንጫ ባካሄዱት ማጣሪያ ዩጎዝላቪያ ዴንማርክን አስከትላ ምድቧን በበላይነት በማጠናቀቅ የተሳትፎ ትኬቷን መቁረጥ ችላ ነበር። ከየምድቡ በበላይነት ያጠናቀቁ ሀገራት ብቻ በአውሮፓ ዋንጫ የሳተፉ የነበረ ሲሆን የአውሮፓ ዋንጫው ሊጀምር አስር ቀናት ሲቀሩት በቀድሞዋ ዩጎዝላቪያ የእርስ በርስ ጦርነት መጀመሩን ይፋ ተደረገ ተደረገ። ይህ ዜና የአውሮፓ ዋንጫውን መጀመር በጉጉት ለሚጠባበቁት የጎዝላቪያ ብሔራዊ ቡድን ተጫዋቾች አሳዛኝ አጋጣሚ፣ ለዴንማርክ ደግሞ ያልታሰበ ሲሳይ ሆነ። ሎትሮም እግር ኳስ የሰላም ስፖርት ነው የሚለው ፊፋ በተባበሩት መንግስታት ድርጅት ጫና ዩጎዝላቪያን ከአውሮፓ ዋንጫ እንድትታገድ አደረገ። ይህም ሁለተኛ ደረጃ ይዛ ማጣሪያውን ላጠናቀቀችው ዴንማርክ ጥሪ እንዲቀርቡ አስችሏል። ነገር ግን አብዛኞቹ የብሔራዊ ቡድን ተጫዋቾች ከማጣሪያው ጨዋታ በኋላ በተለያዩ ደሴቶች እየተዝናኑና ና የረፍት ጊዜያቸውን ከቤተሰቦቻቸው ጋር እያሳለፉ የነበረ ሲሆን ሀገሪቱ ለቋከብቶቿ ጥሪ ስታስተላልፍ በርካቶች ሰራተኞች የእናት ሀገራቸውን ጥሪ ጆሮ ዳባ ልበስ ማለታቸው እየበለጠ ለዴንማርካውያን ስጋት ነበር። በወቅቱ ዴኒሾች የሚመኩበት የቀድሞ የባርሴሎናና የሪያል ማድሪዱ ኮከብ ሚሼል ላውድሮፕ ጥሪውን ካልተቀበሉት ውስጥ ሲሆን፣ ወንድሙ ብሪያል ላውድሮፕ ግን ብሔራዊ ቡድኑን ተቀላቅሏል። የዴንማርክ ብሔራዊ ቡድን በውድድሩ ለመታየትና ለመካፈል በቂ ቅድመ ዝግጅት ሳያደርግ በአሰልጣኝ ሪቻርድ ሞለር እየተመራ ከመዝናኛ ቦታ የተገኙትን ስምንት ተጫዋቾችና በአገር ውስጥ ሊግ የሚጫወቱ ብዙም ምድል ያልተሰጣቸውን አስራ ሁለት ተጫዋቾችን በመያዝ ወደ ስዊድን አቀና። የዴንማርክ ቀጣዩ ፈተና በውድድሩ ምድብ አንድ ላይ ከአስተናጋጇ ስዊድን፣ ፈረንሳይና እንግሊዝ ጋር በሞት ምድብ መደልደሏ ሲሆን ለከርሞም በደስታ አንጎቨር የከረመው ስብስብ ዴቲንን ይሻገረዋል የብዙዎቹ ጥያቄ ነበር። የመጀመሪያውን የምድብ ጨዋታ ለዋንጫ ከሚጠበቁት ቀዳሚ ቡድኖች ውስጥ አንዷ ከሆነችው ከእንግሊዝ ጋር ነበር የተጫወተችው። እንግሊዝ ጋሪ ሊንከርን፣ አለን ሽረርን፣ ክሪስ ውድን፣ ማርቲን ኩዊንን የመሳሰሉ ኮከቦችን ይዛለች። በእነዚህ ኮከቦች ያልተበገረችው ዴኒማርክ ጨዋታውን ያለምንም ግብ በአቻ ውጤት አጠናቃለች። ዴኒማርክ ሁለተኛ ጨዋታዋን ከሌላኛው ዋንጫ ተጠባቂ ፈረንሳይ ጋር ነበር ዴኒማርክ ጨዋታውን ግን እትላንድ በማሸነፍ ሌላ ታሪክ ሰራች። የዴንማርክ ብሔራዊ ቡድን ተጋድሎ ብዙዎችን አስገረመ። ሆኖም በመጨረሻው የምድብ ጨዋታ ግን በአስተናጋጇ ሀገር ስዊድን አንድ ለባዶ ተሸነፈች። ምድቡንም ስዊድን በአምስት ነጥብ በበላይነት በማጠናቀቅ ወደ ግማሽ ፍጻሜው ስትገባ ዴንማርክ ደግሞ በሶስት ነጥብ ሁለተኛ በመሆን ሳትጠበቅ ወደ ቀጣዩ ዙር መሸጋገር ቻለች። በብዙ ለዋንጫ የተገመቱት ፈረንሳይና እንግሊዝ ሩቅ ቢጠበቁም ከመንገድ ቀርተዋል። ከሌላኛው ምድብ ደግሞ ኔዘርላንድና ጀርመን ግማሽ ፍጻሜን የተቀላቀሉ ሀገራት ሆነዋል። የዴንማርክ ብሔራዊ ቡድን የተለየ የጨዋታ ታክቲክና ፍልስፍና ይዞ ሳይሆን ታሪክ የመስራት ከፍተኛ ጉጉት ተነሳሽነትና ጠንካራ አሸናፊነት ስነ ልቦና ይዞ መገኘቱ የውጤቱ ሚስጥር እንደሆነም ተመሰከረለት። አምስት ሶስት ሁለት የአሰላለፍ ስልትን ተግባራዊ ያደረገው የዴንማርክ ብሔራዊ ቡድን በግማሽ ፍጻሜው የወርቃማ ትውልድ ባለቤት ከሆነችው ኔዘርላንድ ጋር የተገናኘ ሲሆን ይህም ለዴንማርካውያን ሌላኛው ራስ ምታት ነበር። ብርቱካናማዎቹ ሮናልድ ኩማን፣ ፍራንክ ዲቦር፣ ፍራንክ ራይካርድ፣ ዴኒስ ቤርካምፕ፣ ሮድ ጉሌት እና ማርኮ ቫን ባስተንን በስብስባቸው አካተዋል። መደበኛው የጨዋታ ክፍለ ጊዜ በሁለት አቻ ውጤት ተጠናቀቀ። ወደ መለያ ምት የሚያደርገውን ጨዋታ በዴንማርክ አምስት ለአራት አሸናፊነት ተጠናቀቀ። ይህ ለዴንማርክ ብሔራዊ ቡድን ታምር ሲሆን በሪኒስ ሚሸል ስለሚመራው የኔዘርላንድ ብሔራዊ ቡድን ግን ያልተጠበቀ ዱብዳ ሆነ። ለውሌቭ ጉተንበርግ ስታዲየም የፍጻሜ ጨዋታ ዴንማርክ አስተናጓጇ ስዊድንን ካሸነፈችው ጀርመን ተገናኙ። ይህ ዘጠና ደቂቃ የሜዳሊያ ፍልሚያ እግር ኳስ ጨዋታ ብቻ አልነበረም። ለፒተር ሽማይክልና ጓደኞቹ የታሪክ ብሎም ከአንጎቨሩ የሚላቀቁበት ታላቁ የድግስ ቀንም ጭምር የእግር ኳስ ኮከቦችን የያዘችው የጀርመን ብሔራዊ ቡድን በሁለት ሳምባ የሚጫወቱ የሚመስሉትን የዴንማርክ ተጫዋቾችን መቋቋ ተቋቋም አልቻሉም። ጆን ጆንሰን እና ኪም ቬልቦርት ግቦቹ ለዴንማርክ አስቆጠሩ። የጀርመን ብሔራዊ ቡድን በጨዋታው የታክቲክ ብልጫ ሳይሆን ከመዝናኛ ስፍራ የመጡ በቅጡ እንኳን የዝግጅት ጊዜ ባላሳለፉት ተጫዋቾች በስነ ልቦናም መበለጣቸው ታየ። ይህ ብቻ አይደለም፣ በጨዋታው የዴንማርክ ብሔራዊ ቡድን ተጫዋቾች እያንዳንዱን የኳስ ንክኪ ለግብ ጠባቂያቸው ፒተር ሽማይክል እያቀበሉ በእጁ አፈፍ እያደረገ አሰቃያቸው። ያለም አቀፉ እግር ኳስ የበላይ ጠባቂ ፊፋም ከዚህ ጨዋታ በኋላ ግብ ጠባቂ ከቡድን አጋሩ የሚቀበለውን ኳስ በእጁ መያዝ አይችልም ሲልም ህጉን ማሻሻል ቢችልም ጀርመኖች ችን ግን ዋንጫ አሳጠቷቸዋል ዴኒማርካውያን የሚመኩበት ሲጠየቁ እንደ አዲስ የሚያወሩለት። የሚኮሩበት ጀብድም በስቶክሆልም ኡሌቭ ጉተንበርግ በ37,000 ተመልካች ፊት ተጻፈ እነዚያ ከየመዝናኛ ቦታ ተለምነው ለውክልና ብቻ የመጡት ተጫዋቾች የእግር ኳስ አባት የሚባሉትን ታላላቅ ሀገሮችን በመጣል የመድረኩን ዋንጫ ማንሳታቸው አለምን ጉድ አሰኝቷል ታዲያ የእግር ኳስ ህግን ያስቀየረ የጨዋታ ብልሃት ይዘው ወደ ሜዳ የገቡት ዴኒማርኮች የ1992 የአውሮፓ ዋንጫ ድላቸው ስለ እግር ኳስ ከሚነሱ ወጎች ሁሉ ማድመቂያ ሆኖ ታትሟል ለአዲስ ቀን የያዝናቸው ስፖርታዊ መረጃዎች እነዚህን ይመስላሉ። አዲስ ሸዋ ሳብራችሁ ቆዩ።